ውድድር አወዳድሩኝ አላለችው ሆነን ለመናገር እሱ ማለት ነው። ማበጠር የለትም ማለት ምን ማለት ነው? እየለበስን ነው ያደግነው። ሳን ለብስም ያደግንበት ጊዜ አለ። ኢትዮጵያዊ እኮ ነን፣ ኢትዮጵያዊ እኮ ነን እኛ። እንዴት እንዴት ማንኛችንም በድህነት አድርገን ነው ያደግነው ነው አቦይ መቻት። እቺ ልጅ ሲጀምር እንደሷ መሆን ብትችሉ፣ እንደሷ መሆን ብትችሉ የሰው ሽንት ቤት ባጣጡ ነው የሰው ሀገር ባትመጡ ነው። በሀገራችን እንደ እሷ ዘናፈታ እያላችሁ ተሰሩ ነበረ። ግን እንደሷ ኮንፊደንስ የላችሁ። በቲክቶክ ላይ ብቻ ቶቻችሁ ስታወጡ እየቆራ ነው የሚሰራው። ሊቀየር አይደለም የምንሰራ። መጀመሪያ መጀመሪያ የሰውን ፎቶ ቆራርጠ ቆራርጠ ቆራርጡ ምን አደረጉ መሰላችሁ? ይሄ ምንድነው አይቸዋል ቀይ እንደገና ደግሞ የሀይሚ ደግሞ የቡሩኬንም የእሱን ፎቶ አመጡ። ከዛ በኋላ ነው የሀይሚን ካመጡ በኋላ ነው የቡሩኬን ያመጡ ፎቶ አቸዋል። አንቺ እንዲህ ነበር ዛሬ እንደዚህ ለምን ቶኛ ዝም ብሎ ማይረው ናቸው። ደግሞ አካውንት ቀይረው እየመጡ ደግሞ ወይ ምንስ ሂሊናቸው እየሞተ ነው። እሱ ፎጠ እኮ ያውቃታል፣ ቡሩኬ ያውቃታል። አብሮ አደግ ናቸው

ምንሆነናቸው ነው? አንድ ነገር ላስረዳችሁ ነገር ላስረዳችሁ እሷ እሷ አለችው እሱ አላት አይመለከተንም። እኛ ለተሳዳቢ ወይ ነው

እኔ ለገና ነው ያልኩሽ እኔ ማማላላ አሁን ማማላላ ግን ለሁለተኛ እንደዚህ ቤት ተከፍቲ እያዳመሽ ይሄን አለችው አለቻት እኛ አይመለከተንም እነሱ ተመካክረው ለስራቸው አልሰማችሁም ባለፈው እዛ ድሬዳዋ ላይ በትንሹ ነበር እኮ ምችኛ ያልኩሽ ነው እኮ ያላት ተመካክረው ነው ቢማቱ ተመካክረው ቢሰዳደቡ ተመካክረው ነው እነሱ የሚሰሩት እነሱ መካከል አትጉቡ ለተሳዳቢ ብቻ እንጂ ሁለቱን አንድ የሚያደርግ ነገር ተናገሩ። እንጂ አንድ ነገር ልናገር ግን ከተቻላችሁ፣ ምንድን ነው በአፋቸው የሚወጣ ነገር ቪዲዮ የያዘው ነገር አይለቅም። ከዚህ ደግሞ ብዙ ስላለባቸው ጠላት ስላለባቸው ቺምፖርት አውጥተው ለማብሸት እና ለበበሻሸት ወደ እነሱ እንዲጣላ ያደርጋል በአፍ እሷን ሜንሽን አድርገው ይሉ። ስለዚህ በተቻላችሁ ከአፋቸው የሚወጣ ተናግራለች፣ ሌላ ነገር ከአፋቸው የሚወጣ ነገር ጠብቁ ማለት ቪዲዮ ነው

አንቺ ሁሉም ሰዎች ስሚ ስሚ፣ እንደዚህ አትበሉ። ሰው እኮ ቀስ በቀስ ነው። አዲስ ነው፣ ቀስ በቀስ ያድጋል። ሁሉም እኮ ነው። እንደዚህ አትበሉ፣ ሰው ነው።

ቪዲዮ ላይ አላየሽም አይደል ቪዲዮ ሲታይ ይረዳሻል እዚህ ስብስራ ነው የምለው ሰው የነገር ተገፍቶኝ ነው ግን እኔ ሲነጋገሩ

እያበታተነብ መጣም። እኛ ሸር እናደርጋለን። ወይኔ የድሮ ድብድባቸው አምሮኛል። እንዴት እንዳማረኝ ሰው ደግሞ ሁለቱን ለማ በጣም እየጣረ ነው በጣም እየጣረ ነው በጣም እየጣረ ነው። ቀላል ቲክቶክ ላይ እራሱ ይበቃል። ሌላ ላይፍ ሌላ የሚመጣ ነገር አይደለም። የቲክቶክ እራሱ ይበቃል። ቆ